ማዕከላዊ ኢትዮጵያ ክልል ሀያኛው የብሔርና ብሔረሰቦች ሕዝቦች ቀን ይከበራል። ለዚህም የሆሳህና ከተማ ከዚህ በፊት በነበሩት ቀናቶች ላይ ሰፊ የሆነ ዝግጅትን ስታደርግ ቆይታለች። ይህ በዓል እንግዲህ ከዚህ ቀደም በተለያዩ ክልሎች በዓሉ ሲከበርም እንዲሁ ቆይቷል። አሁን ደግሞ ሀያኛው የብሔርና ብሔረሰቦች ቀን በማዕከላዊ ኢትዮጵያ ክልል በዛሬ ዕለት የማዕከላዊ ኢትዮጵያ ክልል በሚል ደግሞ ተከብሮ ውሏል። አዎ በየአመቱ ይህ የህገ መንግስቱን ህዳር 29 መጽደቅ ተመልክቶ 1987 ከዛ ወዲህ ባሉት ላለፉት 20 ዓመታትም ከዛ በኋላ ሲከበር ቆይቷል። በዋናነት በሀገረ መንግስት ውስጥ ያሉ ብሔሮች ብሔረሰቦችና ህዝቦች ባህላቸውን፣ ማንነታቸውን በህገ መንግስቱ መዋቅር መሰረት የተሰሩ ያሉ ጉዳዮችን የሚያንጸባርቁበት በሀገር መንግስት ውስጥ ያለው በልዩነት ውስጥ ያለውን አንድነት ህብራዊነት በሚያንጸባርቅ መልኩ በየዓመቱ ሲከበር ሰንብቷል ኖሯል። በዘንድሮም እንዲሁ በማዕከላዊ ኢትዮጵያ ክልል በዛሬው ዕለት በልዩ ልዩ ስነስርዓቶች ሲከበር መዋሉን ነው በሚቀጥለው መረጃም የምናካፍላቸው። አዎ ይህንን መረጃ ደግሞ የሚነግረን በተለይ ደግሞ ዛሬ የሚከበረውን የብሄር ብሄረሰቦች በተለይ የማዕከላዊ ኢትዮጵያ ክልል የብሔር ብሄረሰቦች ቀን በክልሉ የሚገኙ የተለያዩ ህዝቦች ባህሎቻቸውን፣ እሴቶቻቸውን ያሳዩበት ትልቅ መድረክ እንደነበረ ነው ቀደም ሲል እንግዲህ የተመለከት ነው። ይህንን ጉዳይ ደግሞ የሚነግረን ሰለሞን በየነ ነው። በቀጥታ መስመራችን ላይ አግኝተነዋል። እሱ ደግሞ ተጨማሪ መረጃዎችን ይነግረናል። የዛሬ ውሎም እንደሚመስል ሰለሞን፣ እንደምናለህ። ባለህበት፣ በዛሬ ውሎ የነበረውን ሁኔታ አጋራል። ለይኩንና፣ ቤቴሌም የሃያኛው የብሔሮች ብሔረሰቦችና ሕዝቦች በዓል ቀን በሆሳና ከተማ በድምቀት እየተከናወነ ነው የሚገኘው። በትላንት በስቲያ በወንድማማቾች ቀን የተከበረው፣ በትላንትና ዕለት ደግሞ የአብሮነትን ቀን፣ በዛሬው ዕለት ደግሞ የማዕከላዊ ኢትዮጵያ ክልል ቀን በሚል ነው። የተከበረ የሚገኘው በዛሬው ዕለትም በሆሳና ከተማ የተለያዩ ሁነቶች ተስተናግደዋል። በዋናነት ይህ ክልል ከተመሰረተም ጥቂት ዓመታትን እንዳስቆጠረም ይታወቃል። በዚህ ክልል አስር ነባር ብሔረሰቦች አሉ። እነዚህም ብሔረሰቦች በጠቅላላው በዛሬው ዕለት በሆሳና ከተማ በበዛብህ ጴጥሮስ አደባባይ የተለያዩ እሴቶቻቸውንና ባህሎቻቸውን የሚገልጹ ትርኢቶችን አሳይተዋል። እነዚህ አስሩም ብሔረሰቦች ለተለያዩ ክልል ለመጡ ሰዎችም እንደዚሁም ባህሎቻቸውንና እሴቶቻቸውን ያቀረቡበት ትርኢቶቻቸውን በማሳየት ህብረ ብሔራዊነታቸውን አንድነታቸውና በጋራ በመኖር ያላቸውን እንደዚሁም ትውፊቶችን ያቀረቡበት እለት ነው። እንደሚታወቀው ኢትዮጵያ በብዝሃ ማንነት ውስጥ ያለች ሀገር ናት። ይህም ደግሞ የተለያዩ ብሔር ብሔረሰቦች በሀገሪቱ ተከባብረው እና ተዋደው እንደዚሁም ደግሞ ኢትዮጵያ በምታደርገው የእድገት ጉዞ ከፍ ያለ የሆነ ሚናቸውን እየተጫወቱ ይገኛሉ። አንደኛው ደግሞ የማዕከላዊ ኢትዮጵያ ክልል ነው። እለቱ ለምን የማዕከላዊ ኢትዮጵያ ክልል ተባለ ብለን ስንዳስሰው የማዕከላዊ ኢትዮጵያ ክልል ከተፈጥሮ እስከ ሰው ሰራሽ ሆኖም የቱሪዝምና እንደዚሁም ሌሎች መዳረሻዎች ያሉት አካባቢ ነው። በተለይም አካባቢው በዩኔስኮ የተመዘገቡ ቅርሶችን ጨምሮ ሰው ሰራሽ ቅርሶች በየአካባቢው ያሉት ነው። ከዚህም ባሻገር ደግሞ በግብርና ምርትና ምርታማነትም ከፍተኛ ውጤትን እያስመዘገበ ያለ ክልል ነው። እለቱም ሲታሰብ በክልሉ ያሉ አጠቃላይ ጸጋዎች እንደዚሁም ደግሞ በክልሉ የሚገኙ ብሔር ብሔረሰቦችም የጋራ ሴቶቻቸውን ያንጸባርቁበት ክልሉም የቱሪዝም ሀብቶችን ያስተዋወቅበትና እንደዚሁም እንደ አስተናጋሽ ከተማ ደግሞ ወደ ሆሳና ከመተማ የሚገቡ እንግዶችን የተቀበለበት እለት ሆኖ ነው እያለፈ የሚገኘው። ይህም የፌዴሬሽን ምክር ቤት ዋና አፈ ጉባኤ አገኘሁ ተሻገርም በዚሁ እለት የገቡበት ነው። ከዚህም ባሻገር ደግሞ የክልል ርዕሳነ መስተዳድሮችም ወደ ከተማዋ እየገቡ ይገኛሉ። እንዳጠቃላይ የክልሉን ሀብቶች፣ የክልሉን እሴቶች በመግለጥ ረገድ በዛሬው እለት ከፍተኛ የሆኑ ስራዎች የተሰሩባቸው ነው። እንግዲህ እንደሚታወቀው የሆሳና ከተማ እለቱን ታስተናግድ እንጂ በዛሬው እለትም በወልቂጤ ከተማ የባዛርና ኤግዚቢሽን እየተከ እየተከናወነ የሚገኘው ይህ ባዛርና ኤግዚቢሽን እንደ አጠቃላይ ክልሉን ማስተዋወቅ ስራ እንደዚሁም ደግሞ የክልሉ ያሉት ሀብቶችን እንደዚሁም የብሄር ብሄረሰቦች እሴቶችን በማሳየት ረገድ ከፍተኛ የሆነም ሚናም እየተጫወተ ይገኛል ማለት ነው። አሁን እኛ በምንገኝበት በሆሳና ከተማ አስሩ ብሄሮች ብሄረሰቦች አመሻሹን ትርኢቶቻቸውን አቅርበው እሴቶቻቸውን ለሆሳና ከተማ ነዋሪዎች አቅርበው አሁን ከጀርባ እንደምንመለከተው የሆሳና ከተማ ነዋሪዎችም በዚህ በበዛ በጴጥሮስ አደባባይ እንደዚህ በጋራ ሆኖም እያከበሩት ይገኛሉ። ይህ የብሔሮች ብሔረሰቦችና ሕዝቦች ቀን በነገው እለትም የሚቀጥል ነው። በነገው እለት የምክክር ቀን ይሆናል። እንግዲህ ኢትዮጵያ በምክክር የምታሳልፍበት አመት መሆኑ የሚታወቅ ነው። ይህንንም በማገዝ ረገድ የራሱ የሆነ ሚናም እንደሚጫወት ነው የሚጠበቀው። ከነገ በስቲያ ደግሞ የማጠቃለያ መርሃ ግብሩ ኢትዮጵያውያን በጋራ በመሆን ህዳር 29ን በዚህ በሆሳና ከተማ ሁሉም ኢትዮጵያውያን ብሔር ብሔረሰቦች ተሰባ በጋራ የሚያከብሩት ነው የሚሆነው በዛሬ እለት እንደ አጠቃላይ ስንመለከተው የማዕከላዊ ኢትዮጵያ ክልል ያሉትን እሴቶችና ባህሎችን አውጥቶ እንደዚሁም ደግሞ እንግዶቹን ተቀብሎ በክልሉ ያሉ ሀብቶችን ያስተዋወቀበት እለት ነው። ሆሳና ከተማም ከቀን ወደ ቀን የበዓሉ ድምቀት እየጨመረ በዚህ በምንመለከተው መልክ መንገድ፣ እንደዚሁም ውብ የሆኑ ምልክቶች የታዩበት ኢትዮጵያዊነት፣ ብዝሃነት፣ መከባበር በጋራም የተገለጠበት እንደሆነ መመልከት የቻልንበት ቀን ሆኖ ውሏል፣ ማለት ነው። ቤቴሌ ምና ላይ ሰለሞን ለመረጃዎቹ እጅግ አድርገን ከልብ እናመሰግናለን። መልካም ምሽት ይሁንልህ።